የፌዴራል ስነ ጎበርነት ስነ ኮሚሽን እስካሁን ድረስ አስራ ሁለተኛውን ሀገራዊ የትስስር ጉባኤ ሲያካሄድ በርካታ ልምዶች እንዲገኙ እድል ፈጥሯዋል። ያሉንን መልካም አፈጻጸሞች እና ያሉብንን ክፍተቶች በጋራ ለመመርመር የሚያስችለን እድል አግኝተናል። ከዛሬ ጀምሮ የሚካሄደው የስነ ምግባርና ጸረ ኮሚሽን የኮሚሽነሮች አስራ ሶስተኛው ጉባኤ እንደ በፊቶቹ ጉባኤዎች ሁሉ የበለጠ ልምድ የምናገኝበት በጸረ ሙስና ትግሉ ያጋጠመውንም ተግዳሮቶች ናንከኖች በግልጽ የምንነጋገርበት እንደሚሆን ተስፋ እናደርጋለን። የተደረጉ ጥናቶችና የሚቀርቡ አፈጻጸሞች እና ሪፖርቶች ላይ በግልጽ ተወያይተን ልምድ የምናገኝበት የምንነጋገርበትና የተሻለ የጸረ ሙስና ትግል የተሻለ የመልካም ስነ ምግባር ግንባታ የምናደርግበት መድረክ እንደሚሆን እተማመናለሁ። የስነ ምግባርና ጸረ ሙስና ትግል ከምንጠብቀው በላይ እጅግ ውስብስብና ከባድ ነው። እጅግ ከባድ የሚያደርገው በአንድ በኩል እየገነባን የመጣነው ትውልድ ሙስናን አንሸከምም ከጫንቃችን ይውረድልን የሚል መደምደሚያ ላይ የደረሰ አለመሆኑ ነው። ትግሉ በህዝባዊ መሰረት ላይ ያላስቀመጥነው መሆኑና ለመልካም ስነ ምግባር እስካሁን ግንባታ እስካሁን የሰጠነው ትኩረት አናሳ መሆኑ ነው። በሌላ በኩል ከችግሩ ክብደት ለመውጣት ደግሞ የሚያስችለን መልካም እድልም አለን። መልካም ስነምግባር እንዲገነባ የሚፈልግ ህዝብ አለን በአግባቡ ካቀናጀነው ነው ደግሞ የስነ ምግባርና ጸረ ሙስና ትግልን ለመምራት የሚፈልግ ቁርጠኛ አመራርና ህዝብ አለን። ዲጂታል ኢትዮጵያን ለመገንባት እየተደረገ ያለው እንቅስቃሴም ለሙስና መከላከል እጅግ የሚረዳ መሆኑ የበለጸጉ ሀገሮችና ሙስናን ችግር እንዳይሆን ያደረጉ ሀገሮች ልምዶችም ያሳያሉ። ስለሆነም ይሄ ተጠናክሮ መሄድ ያለበት መሆኑ እንደተጠበቀ ሆኖ የሙስና መከላከል ምርመራና ክስ ደግሞ በተቀናጀ መንገድ እንዲመራ ማድረግ ይገባል። የህግ ማስፈጸም አቅማችን አሁን ካለበት አውተን ከፍ ወደ ላይ ደረጃ ካልወሰድ ነው ሙስናን ስርዓት ባለው መንገድ ታግሎ የሰላማችን የዲሞክራሲያችን ችግር እንዳይሆን ማድረግ አንችልም። እንደዚህ ካላደረግ በሀገር ደረጃ ሊውል የሚገባው ሀብት ይባክናል። ሊውል የሚገባው ሀብት ማባካኑ ብቻ ሳይሆን የሁሉም ችግሮቻችን ማጠንጠኛ ሆኖ ይቀርባል። በሕዝብ ጥቅም ላይም እንዲሁ ጉዳት ያደርሳል። በሕዝብ ጥቅም ላይ ጉዳት ማድረስ ብቻ ሳይሆን አለፍ ብሎም ብሔራዊ የደህንነት ስጋትም ጭምር ይፈጥራል። ይህንን ከሌላ ሀገር የምንወስደው ልምድ ሳይሆን ከእኛ ሀገር ያየነው እና በቅርብ እየተጋፈጥነው ያለው ችግር ስለሆነ ማለት ነው። ከዚህ በኋላ ዜጎች ማግኘት የሚገባቸውን የመንግስት አገልግሎት በብቃት እንዲያገኙ የሚያስችል ሁኔታ መፍጠር ይገባናል። እነዚህን አፈጻጸሞች ስለሆነም በአሁኑ የትስስር ጉባኤያችን እነዚህን አፈጻጸሞች በጥልቀት መርምረን ገንቢ የሆነ አቅጣጫዎችን መትለምና በእሱ መሰረት በጥብቅ ዲሲፕሊን መመራት ይገባል። በመሆኑም ይህን እድል የፈጠረልንን የፌዴራል ስነ ምግባርና ጸረ ሙስና ኮሚሽን ከልብ እያመሰገን በትስስር ጉባኤው ላይ ለመሳተፍ የመጣችው እንግዶች ንቁና ገንቢ ተሳትፎ እንድታደርጉ እያሳሰብኩ የትስስር ጉባኤው የተሳካ እንዲሆን እመኛለሁ። አመሰግናለሁ።